ሰላም ሰላም፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን በተለያዩ ስፖርታዊ መረጃዎች ዳግም ተገናኝተናል። እንግዲህ የተለያዩ ጉዳዮችን እናነሳለን። በተለይ ኢትዮጵያውያን አትሌቶች በአትሌቲክሱ ዘርፍ አሁንም የወርቅ ሜዳሊያ መሆናቸውን እንደ ቀጠሉ ይገኛሉ ዛሬ እንኳን በተደረገ ትልቅ የማራቶን ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል በወንዶችም በሴቶችም ውድድሩ ላይ ተካፍለዋል በተለይ በሴቶች ደግሞ ውጤት ያመጣንበት ሆኖ ተጠናቋል ትልቅ ፉክክር ተደርጓል ዛሬም በተለይ ደግሞ በፓሪስ ኦሎምፒክ ላይ እርስ በርስ ተናንቀው የነበሩት ሲፈን ሀሰንና ትዕግስት አሰፋ ዛሬም በለንደን ኦሎምፒክ በተደረገ ውድድር ላይ እርስ በርስ ተገናኝተው እንግዲህ አሸናፊነቱን ኢትዮጵያዊቱ አትሌት ትዕግስት አሰፋ መውሰድ ይችላለች። በውድድሩ ላይ የተለያዩ ቁጥራዊ መረጃዎችም ተከስተዋል፣ የተለያዩ ሪከርዶችም ተመዝግበዋል። እነሱን ጉዳዮች እናነሳለን። ሰሞኑን በተለይ ኢትዮጵያውያን አትሌቶች የሚካፈሉባቸው እንዲሁ ደግሞ ትናንትና ጭምር በዳይመንድ ሊግ የተካፈሉባቸው ውድድሮች ያሉ ድል የቀናነባቸው ውጤቶችም እየተመዘገቡ ይገኛሉ። እነሱን መረጃዎች ጠቅለል አድርገን ወደ እናንተ እናደርሳለን። ነገር ግን ዛሬ በተደረገው የለንደን ማራቶን ላይ ኢትዮጵያውያን አትሌቶች ድል ቀንቷቸዋል እና ለዛ ደግሞ ከወዲሁ እንኳን ደሳላችሁ ማለት እንፈልጋለን። ከመሸጋገሪያ በኋላ ስንመለስ እነዚህን መረጃዎች በስፋት ወደ እናንተ ማድረሳችንን ነው የምንቀጥለው። አብራችሁ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። በቅርብ ሰዓት ውስጥ የተጠናቀቀውን የማራቶን ውድድር በማስቀደም ነው የምንጀምረው። የለንደን ማራቶን እንግዲህ በርካቶች በጉጉት ከሚጠብቋቸው የማራቶን ውድድሮች መካከል አንደኛው ነው። በዓለም አትሌቲክስ ደግሞ የፕላቲኒየም ደረጃ ተሰጥቶታል። ይሄ የለንደን ማራቶን ዛሬ ደግሞ ተደርጓል። በተለይ በወንዶቹ ደግሞ ቀነኒሳ በቀለ በዚህ ውድድር ላይ ይሳተፋል ብሎ በርካቶች ግምቶችን ሰጥተው ነበር። ነገር ግን ሳይሳተፍ የቀረበት በጉዳት ምክንያት ከዚህ ውድድር ውጭ የሆነበትን መረጃ ከዚህ በፊት ሰምተን እንደነበር እናስታውሳለን። በወንዶች እንኳን ባይሆን በሴቶቹ የተሻለ ነገርን እንደምንጠብቅ እንግዲህ ይጠበቅ ነበር። ምክንያቱም በዚህ ውድድር ላይ ለኢትዮጵያ እንግዲህ በዚህ ጊዜ ውስጥ በማራቶን እጅግ አስደናቂ ሯጭ እንደሆነች በተደጋጋሚ እያሳየች የምትገኘው ትዕግስት አሰፋ ትገኛለች እና በዓለም አትሌቲክስ ሻምፒዮን ላይ የወርቅ ሜዳሊያ ባለቤት ነበረች። እንዲሁ ደግሞ በፈረንሳይ 2024 በፓሪስ ኦሎምፒክ ላይ ደግሞ እንዲሁ በኦሎምፒክ ውድድር እጅግ አስደናቂ ትግልን አድርጋ በሲፋን ሀሰን ተቀድማ እንግዲህ ሁለተኛ ደረጃን ያጠናቀቀች አትሌት እንደነበረች እና ናስታውሳለን እና ያኔ በሰራቻቸው አንዳንድ ጥፋቶች ብቻ ነው እንግዲህ ሁለተኛ ደረጃን ይዛ የሆነችው እንጂ ሜዳሊያውንም ልታሸነፍ የምትችልበት እድል በጣም ሰፊ ነበር። ሲፈን ሐሰን ያን አንደኛውን ስታጠናቅቅ ሁለት ሰዓት ከ22 ደቂቃ ከ55 ሰከንድ ነበር የገባችው። በአንጻሩ ትዕግስት አሰፋም ሁለት ሰዓት በተመሳሳይ ከ22 ደቂቃ ከ58 ሰከንድ ነበር የገባቸው። የሶስት ሰከንዶች ልዩነት ነበር በሁለቱ አትሌት መካከል ምን ያክል ፉክክሩ ትልቅ እንደ ነበር የምናስታውሰው ነው እና በዛ እንግዲህ የዛ ቁጭት እንደነበረባት በተደጋጋሚ ጊዜ ሲገለጽ ነበር። እና ዛሬ ደግሞ ውድድሩ የሚደረገው ከሲፈን ሀሰን ጋር መሆኑ ያኔ ካሸነፈቻት አትሌት ጋር መሆኑ ደግሞ ፉክክሩን ከፍ ሊያደርገው እንደሚችል በርካቶች ሲጠብቁ ነበር። ከውድድሩ በፊትም ትዕግስት አሰፋ ከመቼውም በተሻለ ጥሩ ቁመና ላይ ይገኛለሁ ስትል ሀሳቧን ሰጥታ ነበር። በሴቶች ማራቶን ውድድር ኢትዮጵያዊቷ አትሌት ትዕግስት አሰፋ የምትጠበቅ ሲሆን ከኔዘርላንዳዊቷ ሲፈን ሀሰን ጋርም ጠንካራ ፉክክርም እንግዲህ ሊያደርጉበት የሚችል ውድድር እንደሆነ ከውድድሩ በፊት የተለያዩ መረጃዎች ሲወጡ ነበር። ከዓለም ምርጥ ሶስት የማራቶን ሰዓቶች ውስጥ እንግዲህ የሁለቱ ባለቤት የሆኑት እነዚህ ሁለቱ አትሌቶች ለማሸነፍ እንደሚፎካከሩ ከውድድሩ በፊትም እንግዲህ ለአዘጋጆቹ ለለንደን ማራቶን አዘጋጆችም ቃላቸውን ሰጥተው እንደነበር ነው የተገለጸው በተለይ ደግሞ የኛዋ ትዕግስት አሰፋም ለውድድሩ ጥሩ ዝግጅት ማድረጓን ከዛ በተጨማሪ ደግሞ ሪከርድም ጭምር ለመስበር ያላት የተሻለ ቁመና ላይ እንደሆነች ጭምር ተናግራለች። ከዚህ በፊት የበርሊን በርሊን ላይ እንግዲህ የዓለም የማራቶን ሪከርድን ሰብራ ማሸነፏን እናስታውሳለን እና ያኔ ከሰበርኩበት አቋም የተሻለ አቋም ላይ አሁን እገኛለሁ ስትል ጭምር ሀሳቧን ሰጥቷ ነበር እና ኢትዮጵያዊቱ አትሌት በዚህ ውድድር ላይ ምናልባት ትልቅ ነገር ልታስመዘገበ እንደምትችል ከውድድሩ በፊትም የተለያዩ ሀሳቦች እንዲነሱ አድርጓል እንደዚህ አይነት ሀሳቦች መኖራቸው ውድድሩን የመጀመሪያው አሸንፋለሁ ብዬ ነው ነገር ግን ደግሞ ማራቱን ውድድር ነው ስለዚህ የሚፈጠረው ነገር ደግሞ አይታወቀም ነገር ግን የመጣውት የመጣሁት ለማሸነፍና ለማሸነፍ ነው ተዘጋጅቼ የመጣውት፣ ስትል ትዕግስት አሰፋ ተናግራለች። ለንደን ማራቶን ትልቅ ውድድር ነው። እዚህ መሮጥ ደግሞ እንድወድ ያደረገኝ ዋነኛው ምክንያት ብዙ ነገሮች አሉ። ማሸነፍ ደግሞ ለእኔ ትልቅ ክብር ነው ስትልም ትዕግስት አሰፋ ከውድድሩ በፊት እንዲሁ ሀሳቧን ሰጥታለች። ሲፈን ሀሰንም እንዲሁ በዛሬው ውድድር ላይ ተጠባቂዋ አትሌትም ሌላኛዋ ተጠባቂ አትሌትም እንዲሁ ሀሳቧን ሰጥታለች። በለንደን ማራቶን ስትሮጥ የኦሎምፒክ ፉክክር ይመለሳል። ለውድድሩም ጓጉቻለሁ ምክንያቱም እርስ በርስ በደንብ እንተዋወቃለን ከትዕግስት አሰፋ ጋር ስትል ሀሳቧን ሰጥታ ነበር። በዚህም መሰረት እንግዲህ የሁለቱ አትሌቶች የትዕግስት አሰፋና እንግዲህ ትውልድ ኢትዮጵያዊቷ፣ በዜግነት ግን ለኔዘርላንድ የምትሮጠው ሲፈን ሀሰን ጋር የነበረው የቃላት መለወጥም ይህ ውድድር በትልቅ ጉጉት እንዲጠበቅ አድርጎት እንደነበር ነው በርካቶች የሚያነሱት በሴቶቹ እንግዲህ የነዚህ ሁለቱ አትሌቶች ትንቅንቅ ይጠበቅ ነበር። በወንዶች እንግዲህ አትሌት ቀነኒሳ በቀለ በዚህ ውድድር ላይ እንደማይሳተፍ ቢረጋግጥም ነገር ግን ኢትዮጵያዊው አትሌት ታምራት ቶላ ኢትዮጵያን ወክሎ በዚህ ውድድር ላይ እንደሚካፈል ቀደም ብሎ ታውቆ ነበር። የባለፈው ዓመት ደግሞ የዚህ ውድድሩ አሸናፊ የነበረው አሌክዛንደር ሙቲሶ እንዲሁ ደግሞ ኤልዩድ ኪፕቾጌም በዚህ ውድድር ላይ እንደሚገኙ ስለተገመተም እንግዲህ እኛን በጣም የሚያጓጓን የሴቶቹ ቢሆንም ነገር ግን የወንዶቹም ውድድር ላይ ኢትዮጵያውያን አትሌቶች ጥሩ ነገሮችን ሊያስመዘግቡ እንደሚችሉ በርካቶች ሲጠብቁ ነበር። ነገር ግን የውድድሩ ሰዓት እንግዲህ ደረሰና ዛሬ ውድድሩ ተደርጓል። ሲጠበቅ የነበረው የሴቶቹ ውድድር በተለይ በሲፈን ሐሰንና በአትሌት ትዕግስት አሰፋ መካከል ሲደረግ የነበረው ትንቅንቅ በእኛዋ በትዕግስት አሰፋ አሸናፊነት ተጠናቋል። ትዕግስት አሰፋም የለንደን ማራቶንን ማሸነፍ የቻለችበትን ውድድር ነው ዛሬ ያደረገችውም እንዳለችውም እንግዲህ በጣም በጥሩ ቁመና ላይ እንዳለች ጭምር ዛሬ ያሳየችበትን ውድድር ነው ያደረገችውም። የ2025 የለንደን ማራቶን ውድድር ሲካሄድ እንግዲህ በሴቶች ኢትዮጵያዊቷ አትሌት ትዕግስት አሰፋ ነው በበላይነት ያጠናቀቀችው። ወርቁንም ለኢትዮጵያ አምጥታለች። አትሌት ትዕግስት አሰፋ ውድድሯን ሁለት ሰዓት ከ15 ከ50 በሆነ ሰዓት ነው በአንደኝነት ማጠናቀቅ የቻለችውም። አትሌት ትዕግስት አሰፋ በሴቶች ብቻ የዓለም የማራቶን ሪከርድ ሁለት ሰዓት ከ16 ከ16 በሆነ ሰዓት እንግዲህ መስበር የቻለችበትን አጋጣሚ ነው የተመለከት ነው። ከሪከርዱ ጋር በተያዘ የተለያዩ የቁጥራ መረጃዎች እየወጡ ይገኛሉ። በአጠቃላይ እንግዲህ ያሸነፈችው ወይም ክብሮ ሰኑን የሰበረችው የለንደን ማራቶንን የቦታውን ሪከርድ እንዳስመዘገበች ነው እንጂ በአጠቃላይ የሴቶች የማራቶን ሪከርድ እንዳልሆነና ነገር ግን የቦታውን ሪከርድ ግን ማሻሻሏን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት የለንደን ማራቶን አሸናፊዋ እቺ አትሌት የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊ እንደነበረች እናስታውሳለን። እንግዲህ ያለ አሯሯጭ ወይም ደግሞ ፒስ ፔስ ሜይከሮች ሳይኖሩ በዚህ ውድድር ላይ ያለ አሯሯጭ በሴቶች ብቻ ተሩጡ የነበረውን ሁለት ሰዓት ከ1616 ሰዓትን እንግዲህ ወደ ሁለት ሰዓት ከ15 ከ50 በመሮጥ የዓለም አዲስ ክብረወሰንን አሻሽላለች። በአሯሯጭ የለንደን ማራቶን የቦታው ክብረወሰን አሁንም እንግዲህ በእንግሊዛዊቷ አትሌት ፓውላ ራድክሊፍ እንደተያዘ ይነገራል። በአሯሯጭ የተሮጠው ውድድር ላይ ሁለት ሰዓት ከ15 ከ25 ነው እቺ እንግሊዛዊት አትሌት የገባቸው። ነገር ግን ያለ አሯሯጭ ግን ያለምንም እገዛ ግን ዛሬ እንግዲህ ትዕግስት አሰፋ 2 ከ15 ከ50 በመግባት እንግዲህ አዲስ ሪከርደን ማስመዝገብ የቻለችበትን ውድድር ነው እንግዲህ ያስመዘገበችው። በዛሬው ውድድር ለአትሌቷ ብዙ ክብረ ወሰኖችን እያሻሻለች በመጣው በአሰልጣኝ ገመዱ ደደፎና በከሊል የምትሰለጥን ሲሆን የባለቤቱ ድርሻም ከፍተኛ እንደሆነ የእሷ ባለቤት ድርሻም ከፍተኛ እንደሆነ በርካቶች እያነሱ ይገኛሉ። ኬንያዊቷ አትሌት ጄብ ኮስፔ ሁለተኛ ደረጃን በመያዝ ነው ያጠናቀቀችው። በውድድሩ ላይ እንግዲህ ከትዕግስት አሰፋ ጋር ትልቅ ትንቅንቆችን ታደርጋለች ተብላ ስትጠበቅ የነበረችው ትውልድ ኢትዮጵያዊት በዜግነት ኔዘርላንዳዊት የሆነችው ሲፈን ሀሰን ግን ሦስተኛ ደረጃን ይዛ ነው ዛሬ ማጠናቀቅ የቻለችው። እንድጠበቀው ከባድ ፉክክር ለትዕግስት አሰፋ ማድረግ አልቻለችም። እጅ ሰጥታ ሦስተኛ ደረጃን ይዛ ማጠናቀቅ የቻለችበትን ውድድር ነው ያስመዘገበችው። ቀደም ብዬ እንደገለጽኩት በሁለቱ አትሌቶቻችን በፓሪስ የኦሎምፒክ ውድድር ላይ በጣም ትልቅ ትንቅንቆችን አድርገው እንደነበር እናስታውሳለን። ነገር ግን ትዕግስት አሰፋ ያኔ ሁለተኛ ደረጃን ይዛ አጠናቃ ነበር። ዛሬ ግን በአንደኝነት ውድድሯን ማጠናቀቋን ነው የተመለከት ነው የገባችው ሁለት ሰዓት ከ15 ከ50 በሆነ ሰዓት ነው እንግዲህ ውድድሯን ያሸነፈችው ትዕግስት አሰፋም የዘንድሮ የ2025 የለንደን ማራቶን አሸናፊ መሆኗንም እንዲሁ ያረጋገጠችበት ውጤት ሆኖ ተመዝግቦላታል። ሌላኛው በወንዶች የተደረገው ውድድር ነው። በወንዶች እንግዲህ የ2025 የወንዶች የለንደን ማራቶን ውድድር እሱም ቀደም ብሎ ከትንሽ ሰዓታት በፊት ተጠናቋል። ኬንያዊው ሰባስቲያን ሳው ነው ይህንን ውድድር በአሸናፊነት ያጠናቀቀው። ኬንያዊው አትሌት ሰባስቲያን ሳው ውድድሩን ሁለት ከዜሮ ሁለት ከሀያ ሰባት በመግባት ሁለት ሰዓት ከዜሮ ሁለት ደቂቃ ከሀያ ሰባት ሰከንድ በመግባት በአንደኝነት አጠናቋል። እንዲሁም ዩጋንዳዊው አትሌት ጃኮብ ኪፕሊሞ ሁለተኛ ደረጃን ይዞ አጠናቋል። ኬንያዊው አትሌት ሙቲሶ ሙያን ሶስተኛ ደረጃን ይዞ ሲያጠናቅቅ እኛን ወክሎን የነበረው ኢትዮጵያዊው አትሌት ታምራት ቶላ አምስተኛ ደረጃን ይዞ ነው ማጠናቀቅ የቻለው የለንደን ኦሎምፒክ ዛሬ የለንደን ማራቶን ዛሬ የተደረጉት በወንዶች ና በሴቶች የፕላቲኒየም ደረጃ የተሰጠው እንግዲህ የለንደን ማራቶን በዚሁ መሰረት ነው በሴቶች ኢትዮጵያውያን አትሌቶች ድል ቀንቷቸው በወንዶች ደግሞ አትሌት ታምራት ቶላ አምስተኛ ደረጃን ይዞ በማጠናቀቅ ነው ውድድሩ የተጠናቀቀው ሌላኛው ግን የምናነሰው የአትሌቲክስ መረጃዎችን ካነሳን አይቀር ሰሞኑን የተለያዩ የአትሌቲክስ ውድድሮች እየተደረጉ ይገኛሉ። ትናንትና በቻይና እንግዲህ የዳይመንድ ሊግ ውድድር ትናንትና ተደርጓል። ትናንትና ተጀምሮ ተደርጓል። እንግዲህ ብዙ ጊዜ በሶስት ሺህ ሜትር የመሰናክል ውድድር በተለይ እኛ በዚህ ውድድር ላይ ጥሩ የሚባል ቁጥሮች እንዳሉን ይታወቃል። በተለይ ሁለተኛ ደረጃ ነው ብዙ ጊዜ የምናጠናቀቀው። ይህንን እንድናጠናቀቅ ደግሞ የሚያደርገን ሞሮኳዊው አልባካሊ እንደሆነ ይታወቃል እና ይሄ አትሌት ከኢትዮጵያውያን አትሌቶች ጋር በሚያደርገው ውድድር ሁሌም እንግዲህ በአንደኛነት ያጠናቅቅና የኢትዮጵያ አትሌቶቻችን ደግሞ ሁለተኛ ደረጃን ይዘው ሲያጠናቅቁ እናስታውሳለን። እንዲሁ አምና እንግዲህ ጉዳት ደረሰበት እንጂ መሰናክሉን ሲዘል ወደቀ እንጂ አንደኛ ደረጃነቱንም ልናስጠብቅ የምንችልበት ውድድር እንደነበር የምናስታውሰው ነው። ሞሮካዊው ኤልባካሊ ለኢትዮጵያውያን አትሌቶች እንግዲህ በሶስት ሺ ሜትር መሰናከል በጣም ብርቱ ተፎካካሪና እንግዲህ ጥሩ ውጤትም እያስመዘገበ የነበረ አትሌት እንደነበር እናስታውሳለን። ትናንትና ግን ለኢትዮጵያዊው ሳሙኤል ፍሬው እጅ የሰጠበትን ውድድር ተመልክተናል። የኦሎምፒክ ሻምፒዮኑ የሶስት ሺ ሜትር መሰናከል ጀግናው በርቀቱ እንግዲህ የሚያሸንፈው ያልተገኘ የነበረው ሞሮኮዊው ኤልባካሊ በቻይና ዳይመንድ ሊግ በሳሙኤል ፍሬው ድንቅ ብቃት እጅ ሰጥቷል። በትራክ አሰልጣኝነት ብቃቱ በሚታወቀው አሰልጣኝ ቴዎድሮስ ኃይሉ ድንቅ ስልጠና ታግዞ ወደ ቻይና ያቀናው ሳሙኤል ፍሬው ውድድሩን በድል የጨረሰበትን ውጤት ነው ትናንትና ማስመዝገብ የቻለው። ፍሬው ሳሙኤል ፍሬው በአንደኝነት ሲያጠናቅቅ ኤልባካሊ ሁለተኛ ደረጃን ይዞ ያጠናቀቀበትን ውድድር ነው ትናንትና ያስመዘገብነውና ኢትዮጵያውያን አትሌቶች በዚህ ውድድርም ትናንትና ድል ቀንቷቸዋል። ሌላኛው ሲጠበቅ የነበረው የ5000 ሜትር የሴቶች የዳይመንድ ሊግ ውድድር እንደነበረ እናስታውሳለን። እንግዲህ ትናንትና ኢትዮጵያውያን አትሌቶች አስር ኢትዮጵያውያን አትሌቶች በዚህ ውድድር ላይ ትናንትና ተሳትፎ እንደነበረ የምናስታውሰው ነው። ትናንትና እንግዲህ ከተሳተፉት አስር ኢትዮጵያውያን አትሌቶች ድል ማግኘት አልቻልንም በአንደኛ ደረጃነት ማጠናቀቅ አልቻልንም ነገር ግን ከሁለተኛ እስከ ሰባተኛ ያለውን ሁለተኛ ሶስተኛ አራተኛ አምስተኛ ስድስትና ሰባተኛ ደረጃን ግን ኢትዮጵያውያን አትሌቶች ይዘውን ያጠናቀቁት ትናንትና በተደረገው ውድድር ላይ ፔትሪስ ቺቤት ናት በአንደኝነት ያጠናቀቀችው ፓትሪስ ቺቤት በአንደኝነት ስታጠናቀቅ ጉዳፍ ጸጋይ ሁለተኛ ደረጃን ይዛ ጠናቃለች። ብርቄ ሀየሎም ሶስተኛ ደረጃን ይዛ ጠናቃለች። ሂሩት መሸሻ አራተኛ ደረጃ። እንዲሁ ደግሞ ልቅና አምባው እሷ ደግሞ አምስተኛ ደረጃን ይዛ ያጠናቀቀች ናት። አሳየች አይቼው ደግሞ እንዲሁ ስድስተኛ ደረጃን ይዛ ያጠናቃለች። አይና አዲስ በምብራቱ ደግሞ ሰባተኛ ደረጃን ይዛ ያጠናቀቀች ኢትዮጵያዊት አትሌት ናት። ትላንትና በተደረገው ውድድር ላይ ሌላኛው 10 እና 11 ደረጃ ይዘን ያጠናቀቅ ነው እኛንን። ነገር ግን ከሁለተኛ እስከ ሰባተኛ ደረጃን ይዘን አጠናቀቅን እንጂ በትላንትና ውድድር ላይ ግን እንግዲህ ውጤት ማምጣት አልቻለም። ሁለተኛ ደረጃን ይዘን ነው ማጠናቀቅ የቻል ነው። በአጠቃላይ ለዛሬ ያነሳናቸው የአትሌቲክስ ውድድሮችን የተመለከቱ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ውድ ቤተሰቦቻችን ስለተከታተላችሁን፣ ስላደመጣችሁን ግን እጅግ ከልብ አድርጌ ነው የማመሰግናችሁ። እንደዚህ አትሌቲክሳዊ ጉዳዮች እንግዲህ እንግዲህ ኢትዮጵያውያን ውጤቶች ስናመጣ ደግሞ እንደዚህ እየመጣን መረጃዎችን የምናካፍላችሁ ነው የሚሆነው። ዛሬ የተደረገውን የለንደን ማራቶንን አስታከን ግን ሰሞኑን የነበሩ የአትሌቲክስ ውድድሮችን የተመለከቱ ስፖርታዊ ጉዳዮችን በዚህ መልኩ ወደ እናንተ አደረስን። ስላደመጣችሁን፣ ስለተከታተላችሁን ከልብ ከልብ አድርገን እናመሰግናለን። ፏር ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው በሌሎች የዜና ፕሮግራሞቻችን ደግሞ ትዳገም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው ነው።